ሰላም እንዴት ናችሁ? ቤት ለመግዛት አስባችሁ ያለቀ ቤት ወይስ ደግሞ ፕሮግረስ ላይ ያለ ቤት ብላችሁ አስባችኋል? እንግዲያውስ የኔ ምርጫ የሚሆነው ደግሞ በፕሮግረስ ላይ የሚገኝ ወይም ደግሞ በግንባታ ላይ የሚገኝ አፓርትመንት ነው። እሱን ደግሞ አምስት ማሳያዎች ከዚህ በመቀጠል እገልጽላችኋለሁ ማለት ነው። አንደኛው ሎ ፕራይስ ፐርቼዚንግ ሲስተም ነው። ይህም ማለት ካለቀው ቤት ይልቅ ፕሮግረስ ላይ ያለው ቤት ላይ የምታውሉት ብር አነስተኛ ይሆናል። ለምሳሌ ለመግለጽ ያህል 20 ሚሊየን የሚፈልግ አንድ ያለቀ ቤት ላይ ፕሮግረስ ላይ ያለ ቤት ላይ ግን እስከ 15 ሚሊየን ብር የማውጣት ነገር ይኖረዋል ማለት ነው። ሁለተኛው ደግሞ ምንድነው? ያከፋፈል ሲስተም ነው። ያከፋፈል ሲስተማችሁ ፕሮግረስ ስለሚኖረው ከስምንት እስከ አስር ዙር ያከፋፈል ሂደት ስለሚኖር ታይት አጥቶኑ ማለት ነው። ያም ማለት ሳይድ ቢዝነስ ካላችሁ፣ እዛ ላይ ራን ማርክ ትችላላችሁ። ሶስተኛው ደግሞ አዲስ አሚኒቲ እንዲሁም ፋሲሊቲ ማግኘት ነው። ለምሳሌ ጂም፣ ዴይ ኬር፣ ቢውሪ፣ ሳሎን አንደርግራውንድ ወተር እንደዚሁም ባካፕ ጀነሬተሮች የመሳሰሉትን አዳዲስ ነገሮች ማግኘት ትችላላችሁ ማለት ነው። ስለዚህ ፕሮግረስ ላይ ያለ ቤትን ስትመርጡ እነዚህን ነገሮች ቼክ ማድረግ ትችላላችሁ። አራተኛውና ደግሞ ወሳኝ የምለው ነገር መሃል ላይ ቢያቅታችሁ ሪሴል የማድረግ ኦፕሽናችሁ ከፍተኛ ነው ማለት ነው። ስለዚህ አራትና አምስት ሚሊዮን እጥፍ አግኝታችሁ ቶሎ ሪሴል አድርጋችሁ የመውጣት እድል ይኖራችኋል ማለት ነው። እጅግ በጣም ወሳኝ የምለው ፖይንት ደግሞ ለሪተርን ኦፍ ኢንቨስትመንት ምቹ መሆኑ አዲስ ከመሆኑ አንጻር ቦታውም ሎኬሽኑም ደግሞ ፕራይም የመሆኑ የማደጉ ነገር ከፍ ስለሚል ከአመታት በኋላ ለሪተርን ኦፍ ኢንቨስትመንታችሁ ወይም ደግሞ አከራይታችሁ ገቢ ላግኝ ወይም ደግሞ ልሽጠው ብትሉ እጅግ በጣም ተመራጭ ይሆናል። ለዛም ነው እቤት ሲገዙ እጅግ በጣም አስተውለውና መርጠው መርምረው መግባት ያለባቸው ማለት ነው። ስለዚህ በግንባታ ላይ ያሉ ቤቶችን ለመግዛት እነዚህም ፖይንቶች ካዩ እጅግ በጣም ሰክሰስፉል ይሆናሉ ማለት ነው። በይበልጥ ደግሞ ፕሮግረስ ላይ ያለ ቤት ለመግዛት ካሰባችሁ ከስር በማስቀምጥላችሁ ስልክ ደውሉልን። ፒያሳ ለሚገነባውን የዴሉክስ ፕሮፐርቲስ በሁለት ዓመት ከስድስት ወር የምናስረክበውን ቤት ማግኘት ይችላሉ። አመሰግናለሁ።